ከምንም ነገር በፊት ፈጣሪ ከፍ ያደረገውን እኮ ፍጡር ዝቅ አያደርገውም። ግን ሳያዩ ያነቡልን ኡመቴ ኡመቴ ያሉልን ለሮሃችን በጌታችን ዘንድ ሸፍዓ የሆኑልን ረሱላችን እኛ ኡማቸው በሀብት በንብረታችን ባለን ነገር ሁሉ ፊዳ የምንሆንላቸው ኡማዎች እያለን ስማቸውን በደዩስ ማንሳት ሲነሳ መስማት ራሱ ይሄ ለእኛ ትልቅ ህመም ነው። ይህ ግለሰብ ዋጋ የሚከፍለውም ክብራቸውን ስለነካረለም የት አግኝቶት የዚህን ኡማ ክብር። ወላሂ ሱመ ወላሂ የነቢያችን ሰለላሁ ዓለይሂ ወሰለም ኡማ ለስማቸው አንገቱን ለሴፍ ይሰጣል። ለስማቸው ክብር አንገታችንን ለሴፍ እንሰጣለን። ይሄ የንቀት ጥግ ነው። ለሀገር ሲባል ለወገን ሲባል የሚታለፉ ብዙ ነገሮች አሉ። ተቻችሎ መኖር እየተቻለ ችለን የኖርናቸውን ብዙ ነገሮች አሉ። እዚ ጋ ግን ስታፕ፣ እዚ ጋ ግን የማይሆን ነገር ነው። ስለዚህ ምንም ውዥንብር አያስፈልገውም። ፖስቱ ስለተነሳ ሆኖ ከሆነ በኋላ ባፍ በልተ ባፍ ከተጸዳዳ በኋላ ነገሮች አይለወጥም። በክልሉ መንግስት የሚወሰድ ያለበትን እርምጃ ይወሰድ እንደሆነ ይውሰድ። ያ ካልሆነ ግን ኡማው ራሴን ሀቅ በራሴ ቀበላለሁ ካለ የኡማውን ገደብ ህዝቡ አይችለውም፣ ህዝቡ አይችለውም። የምንፈልገው ሰላም ነው። የምንፈልገው ህግ እንዲዳኘን ነው። ያ ማይሆን ከሆነ ኡማው ሀቁን በእጁ ይውሰድ ከተባለ ግን በጣም የከፋ ችግር ውስጥ ነው የምንገባው። ምክንያቱም ከረሱላችን ሰለላሁ አለይሂ ወሰለም ፊት ማንም ምንም የሚታየን ነገር የለም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ሽታት ቤተሰቦች እንዴት ናችሁ? ሰላም ናችሁን? እኔ ጋ ሁሉ ሰላም ነው። ታላ በያላችሁበት ሰላማችሁን ያብዛልን፣ ሀገራችንም ሰላም አድርገልን ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ። መግቢያ ላይ እንዳዳመጣችሁት ነቢያችንን ሰለላሁ ዐለይሂ ወሰለም ፍዳ ከአቢ ወአሚ ወነፍሲ ያረሱላ አላህ የነሱን ስም እያንቋሸሸ ነበረ ማለት ነው። አሁን ደግሞ በቁጥጥር ስር እንደዋለ ተሰምቷል። በጣም ደስ ብሎኛል። እንኳን ደስ አላችሁ። የነቢያችን ሰለላሁ ዐለይሂ ወሰለም ወዳጆች እኛ ፍዳ የምንሆንለት ነቢያችንን ሲያንቋሽሽ በሚዲያ ማየት መስማት በጣም ይሰቀጥጣል። በነገራችን ላይ ይሄ ነገር እኛ ዝም በማለታችን አላ ሰላም ብለን የሀገራችን ሰላም እንዳትበጠበጥ ብለን እኛ ዝም በማለታችን ነቢያችንን ሰለላሁ ዐለይሂ ወሰለም እየተደፈሩብን ያሉት የእነሱን ስም እያነሱ እኛ የእነሱ የደካማ ጎናችን እንደሆኑ እያወቁ የእኛን ሰላም ለመንሳት እና እኛን ለማሳዘን እኛን ለመንካት እና ረብሻ ለመፍጠር ነቢያችንን ሰለላሁ ዐለይሂ ወሰለም በየጊዜው እየነኩ የሙስሊሙ ኡማ እያሰቃዩ ነው የሚገኙት ማለት ነው። እኛ የእነሱ ስም እንኳን ለነሱ ስም እኛ ነፍሳችንን ፊዳ እንሰጣለን። ለሰይፍ ማለት ነው። ስለዚህ ሁላችንም ይሄ ሰውዬ ለሁሉም መቀጣጫ እንዲሆንና ለሁሉም አሁን መያዙ ብቻ አይደለም ለትንሽ ጊዜ የሙስሊሙ ኡማ በዚህ ጊዜ በጣም ቁጣ ተነስቷል። ሁሉም ተነስቶ በሚዲያ እየጮኸ ነው ያለው ይሄ ነገር እንዲበርድ ብሎ ነው የያዙት። ግን በኋላ ላይ ይሄ ነገር እንትን ተደፋፍኖ እንዳይቀር ማለት ይሄ ሰውዬ ለሁሉም ሰው መቀጣጫ ሆኖ የሚወስዱበትን ትልቅ እርምጃ ሊወሰድበት ይገባል ማለት ነው። ለምን ከዚህ በፊት ብዙ ሰዎች ነቢያችንን ሰለላሁ አለይሂ ወሰለም ሚዲያ ላይ ወጥቶ ሲያንቋሽሹ እየሰማን እያየን ነው። እና ባካችሁ፣ ባካችሁ ይህንን ነገር በቀላሉ መተው የለብንም። መጅሊሱም በዚህ ነገር ላይ በትክክለኛ የሚያስፈልገውን ነገር አድርጎ ይሄንን ሰውዬ የእጁን እንዲያገኝናል ለሁሉም ሰው ትምህርት እንዲሆን ነቢያችንን صلى الله عليه وسلم ሲማቸው ያነሳ በክፉ ነገር በክፉ ነገር ነቢያችንን صلى الله عليه وسلم ስማቸውን ያነሳ ሰው ምን አይነት ነገር እንደሚጠብቀው ግዴታ ሁሉም ሊያቅ ይገባል። ማንም ተነስቶ የቆሻሻ ተነስተ ወቆሻሻ የሰይጣን ሙክቱላ ማለት ነው ተነስቶ ተነስቶን የነቢያችን ስም እያነሳ ማንም ሰላም እንዲኖር አንፈልግም ሁላችንም እኛ ሙስሊሞች በቃ የነቢያችን ሰለላ ሰለም ያንቋሸሸ ሁሉ የእጁን እንዲያገኝና ለነዚህ ሰዎች የነቢያችን ሰለላ ሰለም ወጥቶ ለሚያንቋሸሹ ሰዎች መቀጣጫ እንዲሆን እንፈልጋለን። ነገሩ ሙስሊሙን ሰው ሙስሊሙን እማ ጸጥ ለማስባል እና ነገርየ ተይዟል ለማስባል ይዘው ለትንሽ ጊዜ ሊለቁት ይችላሉ። የተለመደ ነገር ስለሆነ ማለት ነው። ሁላችንም ይህ ሰውዬ የእጁን እንዲያገኝና መፍትሄ እንዲፈጠርለት ትክክለኛ ነገር እርምጃ እንዲወሰድበት እንፈልጋለን። መጅሊሱም ይሁን ማንኛውም ነገር እዛ ላይ አሁን እስር ቤት ከገባ በኋላ ለትንሽ ለሳምንት ለወር ታስሮ እንዲለቀቅ አንፈልግም። እርምጃ ሊወሰድበት ይገባል ማለት ነው። ትክክለኛ እርምጃ ለሁሉም ሰው አስተማሪ የሚሆን ማለት ነው። ብዙ ነገሮችን አሳልፈናል። እኛ ሙስሊሞች ሙስሊም በመሆናችን ብቻ እየተጨቆንን፣ በሀገራችን ላይ ብዙ ነገር እየደረሰብን ነው። ያ ነገር እሺ ይሁን ነቢያችን ግን መቼም ቢሆን እኛ በህይወት እያለን ሊንቋሸሹ ሁን በክፉ ነገር ስማቸው እንዲነሳ አንፈልግም። ስለዚህ ይሄ ሰውዬ የእጁን ሊያገኝ ይገባል ማለት ነው። የነቢያችን ሰለላሁ አለይሂ ወሰለም በዚህ ቆሻሻ ሰውዬ አፍ በእንደዚህ አይነት ደዩስ በሆነ ሰው አፍ ስማቸው እንዲነሳብን አንፈልግም። ሁላችንም በአንድ ቆመን ይሄንን ሰውዬ ልናቆመው ይገባል። እስከ አንዳንድ ቪዲዮችንም ላስገባ በነገራችን ላይ አንዳንድ ክርስቲያኖችም ይሄ ነገር በመፈጠሩ ብዙ ነገር አዝነው ብዙ ነገር ሲናገሩ ሰምቻለሁ። እስኪ አንዳንድ ቪዲዮ አስገባላችኋለሁ፣ አዳምጡት። እሺ፣ ደግሞ አንድ ልም ያለ ድንጋይ ራስ ላስታውቃችሁ ነው ዛሬ የመጣሁት። ትናንትና እንግዲህ ሰሞን ባለፈው ያው ልጅ ያሬድ ባደረገው መስመር የሳተ ነገር ቪዲዮ ሰርቼ ወጥቼ ተናግሬ ነበር እና ሁለት ሳምንት ሶስት ሳምንት ሳይሆነው ደግሞ ሌላ አንድ ኦሪጂናል ድንጋይ ራስ ደግሞ ሙስሊሙ እምነትን የሚነካ የተከበሩትን ነቢያቸውን የሚናገር አንድ የወረደ ዘገምተኛ ልጅ ሶሻል ሚዲያ ላይ ያዩ። እነዚህ አይነት ነገሮች ሲደራረቡ አሊያም ደግሞ የሆነ ጊዜ ላይ በሆነ ሃይማኖት ሲከሰት ተዉ ማለት የሚኖርብን ነገ ለሚመጡት ወይም ደግሞ የኔ ነው ብለን የምንወደው ነገር ጉዳይ ላይ እንዳይመጣብን ስለምናስብ ነው። ዛሬ ይህንን ቪዲዮ ምሰራው እኔ ምንም የኦርቶዶክስ እምነት ተከታይ በሆንም ይሄ ድንጋይ ራስ የሙስሊምን እምነት ለመንካት ያደረገው ነገር ልክ እንዳልሆነ ለመናገር ፈልጌ ነው። አንዳንድ ሰዎች ያወቁ የመሰላቸው ወይም ደግሞ አጃቢ ሲበዛላቸው የማይወጡት መንገድ መሳሳት ላይ ይገባሉ። ይህም ከነዚያ ሰዎች መሀል አንዱ ነው። እምነቱ ምንም ይሁን ምን የሆነን እምነት በማሳነስ ወይም ደግሞ የተከበሩ ነቢይን በመናገር የእሱም ያድግለት የሚመስለው ቂጣ የቀደደው አፉን ዝም ብለው የሚከፍት ደናቁርት የሆነ ልጅ ነው እና ለማንኛውም ይሄም በህግ እንዲጠየቅ ጥሬና አቀርባለሁ። ለህግ መቅረብ አለበት። ሁለተኛ እንዳይለመደው ያደረገውን ነገር በህግ ጥላ ስር ሆኖ እንዲጠየቅ አሁንም ድምፅ እንሰጣለሁ ማለት ነው። ስለዚህ በየትኛውም እምነት ውስጥ ሆናችሁ የእናንተን እምነት ከፍ አድርጋችሁ የሌላውን በማሳነስ አሊያም የሌሎች እምነት ተከታዮችን ሃይማኖት በሚነካ መልኩ የእናንተን አስተያየት መስጠት በኢትዮጵያ ምድር ላይ ዋጋ ያስከፍላል። በተለይ እንግዲህ እኔ ከወጣሁበት ማህበረሰብ ከኦሮሚያ ክልል የወጡ ሁለት ድንጋይ ራሶች ስለሆኑ ደግሞ የበለጠ ይመለከተኛል ብዬ እንትንላል። ስለዚህ ይህንን ቅል ራስ ለህግ እንዲቀርብ በአፋጣኝ በፍትህ ስር እንዲውልን ልኝ እጠይቃለሁ ማለት ነው። አመሰግናለሁ። እና እንደ ነው። በጣም ደስ ይላል። አንድ ሰው ስተት ሲሰራ ያም ኢመን እምነት ተከታይ ሆኖ የራሱ እምነት እንዳይነካበት ከፈለገ እንደዚህ ወጥቶ መቃወም ግድላል ማለት ነው። የነገ ቀን በእኛ ሃይማኖት ውስጥ የሆነ ሰው እናንተን የምታመልኩትንና እናንተ የምትወዱትን ሃይማኖት በእንደዚህ አይነት መልኩ ቢያንቋሽሽባችሁ ምን እንደምትሰማችሁ በኛ ቦታ ሆናችሁ ልትረዱን ይገባል ማለት ነው። ስለዚህ ይሄ ሰውዬ ያደረገውን ነገር ግን የእጁን ያገኘዋል። እኛም ደግሞ ዝም አንልም። ሌሎችንም ቪዲዮ እስክላስገባላችሁ ወደ ቪዲዮ ሁላችሁም ሁላችሁም በአላህ ስም እጃችኋለሁ፣ እና ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊክ፣ እንደዛውም ዱዊት በማድረግ ሁሉም ዘንድ ሁሉም ኢትዮጵያን ዘንድ አድርሱልን። እዚህ በኩል የምትመለከቱት ሰውዬ ነብዩና አለይሂ ሰላቱ ወሰለም አንቋሸዋል፣ ተራቅጧል፣ ተሳድቧል ነብዩና አለይሂ ሰላቱ ወሰለም። ስለዚህ ሰውዬው ላይ እርምጃ ሊወሰድ ይገባል። ስለዚህ ሰውዬው የምኖርበት ወረበት አካባቢ ወደ ሱሉልታ አካባቢ ነው፣ ሸገር ክፍለ ከተማ ወደ ሱሉልታ አካባቢ ነውና ወደ ሱሉልታ አካባቢ የምትኖሩት ሙስሊም ሁላችሁም በዚህ ዙሪያ መስራት አለባችሁ። ወደ ከጅማ የምትባለው ሰፈር ነው የሚኖረው ማለት ነው። ስለዚህ ይህንን ሰውዬ ፈልጋችሁ እንደምንም እንደምንም ለህግ ማቅረብ አለባችሁ። ካልሆነ ደግሞ እሱ በሚፈልገው ቋንቋ ልታናግሩት ይገባል ነው ምለው። ምክንያቱም ነቢዩ ለ ሰላቱ ወሰላም እኛ ለነቢዩ ህይወታችን አሳልፈን እንሰጣለን። ነቢዩ ለ ሰላቱ ወሰላም ተነግቶብን ዝም የምንልበት ምክንያት ምንም ነገር የለም። ማንም ደግሞ የማንንም እምነት አንቋሽሾ ተሳድቦ ምተርፍበት ምክንያት የለም። ስለ ዚህ ሁላችሁም ይሄንን ቪዲዮ ሼር በማድረግ ሁላችሁም ትልልቅ ፎሎወርስ ያላችሁ ሁላችሁም በዚህ ዙሪያ መስራት አለባችሁ። ይሄ ሰውዬ ላይ እርምጃ ሊወሰድ ይገባል ማለት ነው። ሁላችሁም ሁላችሁም ወደ ሱንልታ አካባቢ የምትኖሩት ሙስሊም ነዋሪያኖች ሁላችሁም ሁላችሁም በዚህ ዙሪያ መስራት አለባችሁ። ይሄንን ቪዲዮ ሁላችሁም ሼር በማድረግ ሁሉም ዘንድ አድርሱ ነው የምላችሁ። ነብዩ አለይሂ ሰላቱ ወሰለም ተሳድቦብን ዝም የምንልበት ምክንያት የለም ማለት ነው። ልጁ ዋጋ ማስከፈል አለብን ማለት ነው። ሁላችሁም ሁላችሁም ሪስኩ ከባድ እንደሆነ ሊናሳይበት ይገባል ማለት ነው። ሁላችሁም ሼር በማድረግ አዳርሱ እና እንደሰማችሁት ነው። ሁላችንም ይሄን ነገር በቀላሉ መተው የለብንም። ሌላ እምነት ተከታዮችም ከጎናችን ሆናችሁ ይሄ ሰው እጁን እንዲያገኝ ማድረግ አለባችሁ። የእናንተም ሃይማኖት እንዳይነካ የምትፈልጉ ከሆነ እኛ እኮ ሙስሊሞች ማለት ነው ወላሂ ለአዚም በጣም የምደሰተውና አላህ ሱብሃነሁ ወተዓላ ሙስሊም አድርጎ ስለፈጠረኝ በጣም ደስተኛ ነኝ። ይሄም ነገር ለምንድን ነው እኛ ሙስሊም ኡማ የሆኑ ወላሂ ኡስታዞቻችን ማለት ነው አንድ ቀን ሌላ እምነትን ሲነኩ ሲዘልፉ፣ አንድ ቀን የሌላን እምነት ጥላቻ፣ የዛን ሰው ጥላቻ በእኛ ላይ ሲዘሩ አላየንም፣ አልሰማንም። ወላሂ ላዚም እኔ በጣም ደስተኛ ነኝ አልሐምዱሊላ ረብ ልዓለሚን ሱመ አልሐምዱሊላ ሙስሊም አድርጎ ስለፈጠረኝ። እኛ እኮ ወላሂ እኛ ሙስሊሞች የተከበርን የማንንም ሃይማኖት የማንነካ የራሳችን ሃይማኖት አክባሪ የሌሎቹንም አክባሪ በሰላም ሰላም የምንፈልግ በሰላም የምንኖር ሰዎች ነን ማለት ነው። ከነ ኦለሞቻችን ማን ነው አንድ ቀን እኔ የኛ ኦስታዞቻችን አንድ ቀን የሌላን እምነት የክርስታን እምነት እኮ እንዲ ነው ከክርስታኖች እንዲያትቀራረቡ እንዲያትኑ ብሎ አንድ ቀን በውስጣችን ክፉ ነገር ሲዘሩ አይቼም ሰምቼም አላቅም። ወላሂ ለአዚም አልሐምዱሊላህ ረብል ዓለሚን ሙስሊም ላደረገኝ ጌታ አሁንም ሙስሊም አድርጎ ይግደለኝ ማለት ነው። ሳልሳሳት መስመሬን ሳት ሲት ሙስሊም አድርጎ እንደፈጠረኝ ሙስሊም አድርጎ ይግደለኝ ማለት ነው። ለምን ሙስሊም ሆኖ ብቻ መፈጠር ብቻ ሳይሆን ሙስሊም ሆኖ መሞት አስፈላጊ ስለሆነ ገባቸው። አይደለ አንዳንድ ሰዎች ሙስሊም ሆኖ ይፈጠሩና በጣም በሃይማኖታቸው ጠንካራ የሆኑና መጨረሻ ላይ ግን ይበላሻሉ ማለት ነው እኔ ግን ሙስሊም አድርጎም ስለፈጠረኝ ደስተኛ ነኝ። አሁንም ደግሞ ሙስሊም አድርጎ እንዲገለኝ እፈልጋለሁ። ጊዜ ከደረሰ ማለት ነው። እና ወላሂ ላዚም ኡስታዝ አቡበክር ኡስታዝ ያሲን ኑር ማንኛውም ኡስታዞቻችን፣ ኦለሞቻችን፣ መሻይኮቻችን አንድ ቀን የሌላን እምነት ሲያንቋሽሹ፣ ዘረኝነትን ሲሰብኩ፣ እንደገና የክርስትና ሃይማኖት እንዲህ ነው ከሰዎች እንዳትቀራረቡ ስል ወላሂ አንድ ቀን ሌላው ግን አንዳንድ አሉ ዳቆነኝ ባዮች የሌላ እምነት ተከታይ ሆነው እኛን ሙስሊሞችን ጥላቻ የሚዘሩ ሙስሊሞች እኮ ዘረኞች ነን ዘረኞች ናቸው ገዳዮች ናቸው ናቸው እያሉ የእኛን ሃይማኖት ለማንቋሸሽ እና እኛን ሙስሊሞችን ከሌላ እምነት ለማጣላት እኛ ሙስሊሞችን እንድንጠላ እያደረጉ ዘረኝነትን የሚዘሩ ሃይማኖታችን የሚያንቋሽሹ አሉ። ግን እንደዛም ሆኖ እስልምና እየሰፋና እየፈካ እያበበ እየበረከተ ይሄዳል ማለት ነው። ወላ ላ አዚዝ በጣም ደስተኛ ነኝ። አልሐምዱሊላ አሁንም አላህ ሱብሃነሁ ወተዓላ እሱ በሚወደውና እሱ በሚፈቅደው መልኩ የሚጓዝ ሰዎች አላህ አድርገን። ሁላችንም ሁላችንም በየሃይማኖታችን ተከባብረንና ተፋቅረን በሰላም የምንኖር አላህ ያደርገን። እንደዚህ አይነት ነገሮች ሲፈጠሩ ሁላችንም በየሃይማኖታችን ልናወግዝ ይገባል። እንደዛውም ደግሞ በክርስቲያኖቹ እኛ ሙስሊሞች እንደዚህ ወጥቶ የሆነ ነገር ቢናገሩ እኛም ከጎናችሁ እንድንሆን እናንተም ደግሞ ለእኛ ከጎናችን ሆናችሁ የምንወዳቸውን የምንሳሳላቸውን ነፍሳችንን ፊዳ የምናደርግላቸውን ነቢያችንን ተነክቶ ግን ማንም ዝም አይልም። ዝም የሚልም ሰው የለም። ሰምቶም አይቶም ዝም የሚል የሚያልፍ የለም ማለት ነው። ሁላችንም አላህ ሱብሓነሁ ወተዓላ በሚወደው በሚፈቅደው መልኩ ይመልሰን፣ ትክክለኛውን መንገድ ይምራን። እንደዛውም ደግሞ የነቢያችን ሰላ ስለም በክፉ ነገር የሚያንቋሽሹ አላህ ሱብሓነሁ ወተዓላ የእጁን ይስጠው ነው የሚለው። አሁንም ይሄ ሰውዬ እጁን ሊያገኝ ይገባል። የዛሬ ቪዲዮ ይህን ይመስል ነበረ። በጣም ደስ ብሎኛል ስለተያዘ። የእጁን ደግሞ አላህ ይስጠው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱት እባካችሁ ማለት ነው።